መዝሙሩን በስላሴ ኃይልና ስልጣን አምኜ ተማጽኜ እዘምራለሁ። እንኳን ለመቤታችን ቅድስተ ቅዱሳ ለንጽህተ ልንጹሃን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ለግሸን ማርያም በሰላም አደረሳችሁ፣ አደረሰን። አሚን። የአማኑኤል ግማደ መስቀሉ ግሸን ነው ያለው የአማኑኤል ግማደ መስቀሉ ግሸን ነው ያል። ግማደ መስቀሉ ግሸን ነው ያለው፣ ግማደ መስቀሉ ግሸን ነው ያለው። ሰላም ደብረ ከርቤ ግሸን ነው ያል። ምድረ ጎለጎታ ግሸን ነው ያል። የጌታ የመስቀል ግሸን ነው ያለው፣ ያረፈብሽ ቦታ ግሸን ነው ያል። የአማኑኤል ግማደ መስቀሉ ግሸን ነው ያል የአማኑኤል ግማደ መስቀሉ ግሸን ነው ያል ግማደ መስቀሉ ግሸን ነው ያል ግማደ መስቀሉ ግሸን ነው ያል እየሩሳሌምን ግሸን ነው ያል ይመኛል ሰው ሁሉ ግሸን ነው ያል ግሸን አይደለም ወይ ግሸን ነው ያል ግማደ መስቀሉ ግሸን ነው ያል የአማኑኤል ግማደ መስቀሉ ግሸን ነው ያለው የአማኑኤል ግማደ መስቀሉ ግሸን ነው ያል ግማደ መስቀሉ ግሸን ነው ያል ግማደ መስቀሉ ግሸን ነው ያለው እኔስ ሄዳለሁ ግሸን ነው ያል ግሸን ማርያም ግሸን ነው ያል እንደ ሌኒ ንግሥት ግሸን ነው ያል መስቀል ሳለም ግሸን ነው ያል ያማኑኤል ግማደ መስቀሉ ግሸን ነው ያለው ያማኑኤል ግማደ መስቀሉ ግሸን ነው ያል ግማደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁ የገናናው የአምላካችን የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአደራ የአስራት የበኩራል ልጆች የቅዱሳን የሰማዕታት የደናግላን ሁሉ ወዳጆች አክባሪዎች ፍጹም በወደደን በንጹህ ደሞ ገዝቶ ልጆቹ ባደረገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም ለእናንተ ይሁን ይሁንኛል። ፊቴ ከቅዱሳን ወዳጆች እግዚአብሔር እናመስግን። መንፈሳዊ የመዝሙር ጥናት ክፍላችን ተዘጋጅቶ የሚቀርብ ዝማሬ ነው። መዝሙሩን በስላሴ ኃይልና ስልጣን አምኜ ተማጽኜ እዘምራለሁ። እንኳን ለመቤታችን ቅድስተ ቅዱሳን ለንጽህተ ልንጹሀን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ለግሸን ማርያም በሰላም አደረሳችሁ፣ አደረሰን፣ አሚን። ያማኑኤል ግማደ መስቀሉ ግሸን ነው ያለው። ያማኑኤል ግማደ መስቀሉ ግሸን ነው ያል። ግማደ መስቀሉ ግሸን ነው ያለው። ግማደ መስቀሉ ግሸን ነው ያለው። ሰላም ደብረ ከርቤ ግሸን ነው ያል። ምድረ ጎለጎታ ግሸን ነው ያል የጌታዬ መስቀል ግሸን ነው ያለው ያረፈብሽ ቦታ ግሸን ነው ያል የአማኑኤል ግማደ መስቀሉ ግሸን ነው ያል የአማኑኤል ግማደ መስቀሉ ግሸን ነው ያል ግማደ መስቀሉ ግሸን ነው ያል ግማደ መስቀሉ ግሸን ነው ያል ኢየሩሳሌምን ግሸነያል ይመኛል ሰሁሉ ግሸነያል ግሸን አይደለሞኝ ግሸነያል ግማደ መስቀሉ ግሸነያል ያማኑኤል ግማደ መስቀሉ ግሸነያል ያማኑኤል ግማደ መስቀሉ ግሸነያል ግማደ መስቀሉ ጊሸን ነው ያል ግማደ መስቀሉ ጊሸን ነው ያለው እኔ ስሄዳለሁ ጊሸን ነው ያል ጊሸን ማርያም ጊሸን ነው ያል እሌኒ ንግስት ጊሸን ነው ያል መስቀል ሳለም ጊሸን ነው ያል ያማኑ ኢስራኤል ግማደ መስቀሉ ግሸን ነው ያለው የአማኑኤል ግማደ መስቀሉ ግሸን ነው ያለ ግማደ መስቀሉ ግሸን ነው ያለ ግማደ መስቀሉ ግሸን ነው ያለ ዕፀ መስቀሉን ግሸን ነው ያለ በእምነት ተሳለሙ ግሸን ነው ያለ

ክርስቲያኖች እኛ ግሸን ነውያን መስቀል ያኮራናል፣ ግሸን ነውያን እርሱን ከተጠጋ ግሸን ነውያን ሴጣኒ ፈራናል፣ ግሸን ነውያን ያማኑኤል ግማደ መስቀሉ ግማደ መስቀሉ ጊሸነውያን ግማደ መስቀሉ ጊሸነውያን ጌታ ሆይ ውልጊዜ ግሸነያን እንማልዳለን ጊሸነውያን የመስቀልህ ጥላ ጊሸነያን ማረፊያ እንዲሆነን ግሸነውያል ያማኑኤል ግማደ መስቀሉ ግሸን ነው ያለው። ያማኑኤል ግማደ መስቀሉ ግሸን ነው ያለው። ግማደ መስቀል ግሸን ነው ያለው። ግማደ መስቀል ግሸን ነው ያለው። ያማኑኤል ግማደ መስቀሉ ግሸን ነው ያለው። ያማኑኤል ግሸን ነው ያለው ግማደ መስቀሉ ግሸን ነው ያለው ግማደ መስቀሉ ግሸን ነው ያለው። አሚን። ስለ ዝማሪው የዝማሪው ባለቤት ልዑል እግዚአብሔር በነገር ሁሉ የተመሰገነ ይሁን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጥበቃ አይለየን፣ ምሕረቱ ይለየን። ቅዱስ መስቀሉ በረከት ረድኤት ከሁላችን ጋር ይሁን። በያላችሁበት መልካም በዓል ይሁንላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል እመቤታችን